የተጠበቀው ሌላ የተለቀቀው ሌላ ማለት ነው። ምን እየሰሩ እንደሆነ ባናቅም የእውነት የዛሬ በጣም የደበረኝ ነው ያየሁት እውነቱ ለመናገር ማለት ነው። ጭራሽ እኮ የአንገት ሀብልን ያስርላት፣ ችግር የለውም ሰው የፈለገውን ስጦታ ማድረግ ይችላል። የፈለገውን ማለት ነው። ግን ደግሞ እንዴት በዚህ ፍጥነት እንዴት? ሀይምዬ የኔ እናት ምንም ይውልን ታያዝሽ እኔ የዳኒ ጥሩነት ምንም አልታየኝም ምንም ማለት ነው አንቺ ኮ ስማርት ነሽ ጎበዝ ነሽ አንደርስታንድ ማድረግ ትችያለሽ እና ይሄ ልጅ ወጥመድ ውስጥ እንዳያስገባሽ እባክሽ ፕሊስ ሀይምዬ ከዚህ ሰው ብትርቂ ጥሩ ነው እኛ የምንመክርሽ እንደ እህታችን ስለምናይሽ ነው የእውነት ነው ምልሽ አሁን አንቺ ሂጂ ምናገባችሁ የፈለገችው ትስራ የሚሉሽን የእውነት አንቺ ወደውሽ አይደለም የምሬ ነው ምልሽ አንቺ ወደውሽ ሳይሆን በአንቺ ፈን ማድረግ ስለሚፈልጉ ነው፣ በአንቺ መዝናናት ስለሚፈልጉ ነው። እንደዚህ እያሉሽ ያሉት ማለት ነው። እና እንደዛ ሲሉሽ አንቺ መስማት የለብሽም። አንቺ በራስሽን በኮንፊደንስ የምታደርጊው እና ሰው ብሎሽ የምታደርጊው ይለያያል። የምር አሁን ይህንን ሂድሽበትን መንገድ በኮንፊደንስ ነው ሂድሽበት አለው፣ ግን ደግሞ ስህተት ነው ማማዬ፣ የእውነት ስህተት ነው። ማለት እኔ የጥሩነቱ አልታየኝም በጭራሽ ኔቨር ማለት ነው የንቀቱ ልክ ያየሁበት ምን ያህል ንቀቱ ማለት ነው ምንም ብትሆን ሴት ነች አይደለ እንዴት አራት ዓመት ድረስ አራት ዓመት በሙሉ አራት ቀን አይደለም እኮ አራት ዓመት ድረስ ያሳለፈችን ፍቅረኛዋ እንዴት ነው በዚህ ፍጥነት ምንም የለንም ጨርሰናል እና ከእንቀጥለ የምትከሰክሳት ማለት ነው የእውነት የንቀትን ጥግ ያየሁኝ ማለት የንቀት ጥግ። እኔ እንጃ እኔ እንጃ ሰው በዚህ ናክል ሊዘቅጣል ብዬ እኔ አላስብም። የዳኒ ንቀት የእውነት በጣም ነው የሚገርመውና በዚህ አጋጣሚ ካብል ላይ ያላችሁ ሴቶች የእውነት ትምህርት ውሰዱበት። እናንተ ንጥናና ምናምን የሚባል ነገር ቃሉ ራሱ ሲያስጠላ ማለት ነው። አንድ ዓመት ራሱ ብዙ ነው የምሪ ነው የምሬ የምላችሁ አንድ አመት ራሱ ብዙ ነው። የሆነ ነገር እንደዚህ እንትን ሀፕን ሲያደርግ እነሱ ሌላ ቦታ ነው የሚሄዱት፣ ሴትነታቸውን ተጠቅመው ማለት ነው። ሶ እናንተ ትምህርት ውሰዱበት። የምር ትንትን ረጅም እንትን አትስጧቸው፣ በቃ አትስጧቸው። የምሬ ነው ምላችሁ አራት አመት እኮ ቀላል አይደለም። የፊውቸር ዋን ያበላሸባት እነኚህ ልጆች እኮ ፕራንክ አደረጉ እንጂ ሰው አልገደሉም፣ አይደል እንዴ? ሰው አልገደሉም። ፕራንክን አደረጉት አይደል እንዴ? ተግባር ላይ አላደረጉም፣ እየማሉ ነው እነሱ። እሱ ደግሞ እንዳምንም እንዳላደረገ ሄዶ ቤቱ ድረስ አረጋገጠ፣ በኮንፊደንስ ጠየቀ፣ አላሳይም አሉ። እና አንድም ኩነኔት ውስጥም እየገቡ ነው። ጭራሽ እኮ ኃጢአተኛ እያደረግሽኝ ነው እያለ ነበር እና ምን አህል እንጃ። ሃይምዬ ባክሽ ባክሽ ተይ፣ ንቂ፣ የእውነት ንቂ፣ የምሬ ነው። ምንሽ እኔ የዳኒ ማን ምንን ጥሩነቱን አልታየኝም፣ ምንም ማለት ነው ስለሚታወቁ ማለት ነው። ዳኒ አየሽ፣ ዳኒ ባየሽበት ዳጊ ነው። ዳጊና ዳኒ አንድ ናቸው እና ባክሽ፣ ማማዬ ሃይምዬ፣ እባክሽ ንቂ። ግዴታ እኮ ከብሩጌ ጋራ ሁኚ እያልንሽ አይደለም ብቻ ያንቺ ያለሽበትን ቦታ የተሳሳተ ነው። እኛ እንደ እህትሽ እንደ እህታችን ስለምንወድሽ ነው እንደዚህ የምንልሽ። የእውነት አብዛኞቻቹ የፈለገችውን ትስራ። አሳልፎ የሰጣት ብሩኬ ነው ውላቸዋል። የእኔ እንጂ ቱጋ ነው አሳልፎ የሰጣት። እንዲህ በካሜራ ፊት አይደለ እንደዛ እየተደባደበላት ነበረ። ከዚህ በፊት ብዙ በእሷ የመጣ ኮ ተደባብበዋል። እውነቱ ለመናገር ማለት ነው በእሷ ቀልድ አላቅም ይላል አይደል? እንደዛ የምትሉት ሜቢ ከመጣችሁ ሶስት ወር ሁለት ወር ያላችሁ ናችሁ ብዬ አስባለሁኝ። ወደ ኋላ ያለውን ቪዲዮ ብታዩት የምር ሃይሚ እኔ እንጃ፣ በጣም ከራሱ በላይ ነው የሚወዳትም የሚሳሳላትም የነበረው ማለት ነው። እና አሳልፎ የቱ ጋር እንደሰጣት ለእኔ አልታየኝም፣ እውነቱ ለመናገር ማለት ነው። ትክክለኛ ፍርድ ብትፈርዱ ጥሩ ነው። ደግሞ ደጋፊ ሳትሆን አድናቂ ሆኖ እሺ፣ ደጋፊ በጣም መጥፎ ነው። አንዱን ደግፋቸው አንዱን